ሰላም ጤና ይስጥልኝ ውድ የተከበራችሁ የሙሄ አፕ ዩቲዩብ ቻናል ተከታታዮች ያላችሁ በሰላምታ ደረሳችሁ። ሙሄ ነኝ። ዛሬም እንደተለመደ በአዲስ ቪዲዮ ተገናኝተናል። በዚህ ቪዲዮ የሚነግራችሁ ኦንላይን ላይ ገንዘብ ለማስራት ያሰባችሁ ሰዎች የግድ ማወቅ ያለባችሁ አራት መሰረታዊ ነገሮችን እነግራችኋለሁ። እነዚህን አራቱም መሰረታዊ ነገሮች ሳታውቁት የትኛውም የኦንላይን ስራ እንዳትሰሩት። ይሄንን የሚነግራችሁ ዝም ብዬ በቲዎሪ አይደለም ከራሴ ልምድ እኔ በኦንላይን ስራ ብዙ ጊዜ ሰርቻለሁ። በዚህ ጊዜ ውስጥ የተማርኩት ነገር ቢኖር እነዚህን አራቱም መስራታዊ ነገሮች ናቸው። እነዚህን አራቱም መስራታዊ ነገሮች ያወቀ ሰው ኦንላይን ላይ ገንዘብ መስራት እጅግ በጣም ቀላል ነው። አንድ ዩቲዩበር ይመጣና ሃምሳ ሺህ ልትሰሩ ትችላላችሁ ይላችሁ። እኔም ይመጣና 10 ዶላር፣ 500 ዶላር፣ 1000 ዶላር ልትሰሩት ትችላላችሁ ይላችኋል። ሌላም ሌላም በቲክቶክም፣ በየተለያዩ ሶሻል ሚዲያ የሚታዩትን የኦንላይን ስራዎች እንዴት ነው የሚሰሩት የሚለውን ነገር ዛሬ ምስጥሩ ነው የሚነግራችሁ። ይሄንን ምስጥር ካወቃችሁ በኋላ ይሄንን ከተጠቀማችሁበት እውነት ነው የሚላችሁ ባጭር ጊዜ ውስጥ መለወጥ ትችላላችሁ። ነገር ግን ይሄንን ሳታቁ ይሄኛው ዩቲዩበር ይመጣና በኪሌ ኪሌ የሚባለውን አፕ ተጠቅማችሁ አስር ሺህ የኢትዮጵያ ብር ማስራት ትችላላችሁ ይላችኋል። እኔም ማለት ነው። ከዛ በኋላ እናንተ ያንን ነገር ትፈልጋላችሁ፣ ጊዜን ነው የምታጠፉት። ስለዚህ ጊዜያችሁን ከማጥፋታችሁ በፊት እነዚህን አራቱን መሰረታዊ ነገሮች ማወቅ የግድላችኋል። ለእናንተ ይጠቅማል ብዬ ነው ያመጣሁላችሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። አሁን ወደ ጉዳያችን እንገባለን። ከዚህ በፊት እንደነገርኳችሁ እኔ በኦንላይን ስራ ከስድስት አመት በላይ ልምድ አለኝ። ቆይቼበታለሁ፣ ወርጃለሁ፣ ለፍቻለሁ፣ ጊዜን አባክኛለሁ፣ እንደዚህም ደግሞ ተጠቅሜበታለሁ። በነገራችን ላይ አሁን ልነግራችሁ የፈለኩትን አራቱም መስረታዊ ነገሮች ቢያቁ ኖሮ ዛሬ ትልቅ ቦታ ማደርስ ይችል ነበር። ባለማወቄ ግን ብዙ ጊዜ ባልሆነ ቦታ እያጠፋሁት ነበረ ከዚህ በፊት ስለ ኦንላይን ስራ ምን እንደሆነ ብዙ እውቀት የለኝም። በራሴ ነው እኔ በነገራችን ላይ የተኛም ኮርስ አልወሰድኩትም ከማንም አልተማርኩትም። የተማርኩት ከራሴና ከራሴ ስልክ ብቻ ነው። የተለያዩ ነገሮችን ሰርች አደርጋለሁ፣ እዛ ላይ እማራለሁ። ኦንላይን ላይ የተለያዩ ነገሮችን አያለሁ፣ እሱ ላይ እማራለሁ። ሶስት ዩቲዩብ ቻናሎች አሉኝ። በነዚህ ሶስቱ ዩቲዩብ ቻናሎች በአፋን ኦሮሞ የሚተላለፈው ከመቶ ሺህ ሰብስክራይበር በላይ አልፏል። እንደዚህም ደግሞ በሙሄ ኦንላይን ብዙዎቻችሁ ታውቁታላችሁ 27 ሺህ ሰብስክራይበር አልፈናል። እንደዚህም ደግሞ ሌሎች ሌሎች ቻናሎችንም እንደዚህ ሙኒ እያደረኩኝ መልሼ እሸጣለሁ። ይህን ሁሉ ሲሰራ ግን የተለያዩ አፖች አሉ፣ ዌብሳይቶች አሉ፣ ገንዘብ ይሰራበታል የተባለውን ነገር ሁሉ ፈትሻለሁ፣ አይቻለሁ፣ ለፍቻለሁ፣ አጥቻለሁ፣ ደክሜያለሁ። በዚህ ሁሉ ጊዜ ግን አሁን ሊነግራችሁ ያሰብኩትን ነገር ባቆ ኖሮ ቀድሜ ባቆ ኖሮ ዛሬ ትልቅ ቦታ ማድረስ ይችል ነበር። ብዙ ሰው ለናንተ የማይነግራችሁ ግን እናንተ የምትፈዙበት ወይንም ደግሞ እናንተ አትራክት ሆናችሁ በቃ በምኞት የምትኖሩበት የኦንላይን ስራ ይባላል። ኦንላይን ስራ በዚህ ስራ ይሄን አክል ታገኛለህ፣ ይሄን አክል ታገኛለህ፣ ይሄን አክል ታገኛለህ እየተባለ ይወራል። ይህ ሁሉ ግን ትክክለኛ ምስጥሩን ካላወቃችሁበት አንድም ገንዘብ አሰሩበትም። ይሄንን እርግጠኛ ሁኜ ነው የምነግራችሁ። መጀመሪያው ማወቅ ያለባችሁ በኦንላይን ስራ ለማስራት ወይንም ደግሞ በኦንላይን ስራ ገንዘብ ለማግኘት ዶላር ለማግኘት ካሰባችሁ፣ አንደኛ ማወቅ ያለባችሁ ስለ ኦንላይን ስራ ትንሽዬ ስኪል ወይንም ደግሞ ዕውቀት ሊኖራችሁ ይገባል። የተኛውም አፕ ሊሆን ለምሳሌ፣ አንዱን አፕ በዚህ አፕ አንድ ሺ ልሰሩ ትችላላችሁ ይላችኋል። እኔም ሌላም ዩቲዩበርም እንደዚህም ደግሞ በዚህ ዌብሳይት እንደዚህ አደርጋችሁ እንደዚህ አደርጋችሁ ይሄንን እና ያክል መስራት ትችላላችሁ ይላችኋል። አንድ ዩቲዩበር ወይንም ደግሞ ቲክቶከር በተለያዩ ሶሻል ሚዲያ ተሰሙቷላችሁ። ይህ ነገር ግን ስለ ኦንላይን ስራ ካላወቃችሁ ምንም አያደርግላችሁም። መቶ ሺህ በላችሁ፣ ሚሊዮን በላችሁ፣ የፈለገውን ያክል ገንዘብ ይጥራ፣ ስለ ኦንላይን እውቀት ከሌላችሁ፣ ስኪል ከሌላችሁ፣ ትንሽዬ የሆነ እውቀት ከሌላችሁ፣ መስፈሩን ካላያዛችሁት ምንም አይጠቅማችሁም። አንድም ዶላር ሊሰሩበት አትችሉም። ስለዚህ የግድ ስለ ኦንላይን ስራ ማወቅ ያለባችሁ ነገር አለ ማለት ነው። ትንሽዬ ስኪል ያስፈልጋል። ስለዚህ ሪሰርች አድርጉት፣ ሞባይላችሁ ላይ ሪሰርች አድርጉት፣ እንዴት ነው የኦንላይን ስራ የሚሰራ የሚለው ነገር ማለት ነው እንዴት ነው የሚሰራ ምን ምንድን ነው የሚያስፈልገው? የሚለው ነገር የግድ ትንሽዬ እውቀት ሊኖራችሁ ይገባል፣ ያችን ገንዘብ ለማስራት ከዛ በኋላ ነው። ሁለተኛው የሚቀጥለው ስለ ትንሽዬ ብትሆን የኦንላይን ስራ ላይ እውቀት ሊኖራችሁ ይገባል። ያችን እውቀት ከሌላችሁ ይሄኛው ምንም ትሞክራላችሁ ታጡታላችሁ፣ ጊዜን ነው የምታባክኑት። ይህኛውንም ትሞክራላችሁ አንድም ገንዘብ ሳትሰሩበት ጊዜን ነው የምታባክኑት። ስለዚህ እናንተ ጊዜን እየፈጃችሁት ነው እንጂ እናንተ በጊዜ እየተጠቀማችሁ ስላልሆነ ስለ ኦንላይን ስራ መጀመሪያ ትንሽዬ የሆነ እውቀት ወይንም ደግሞ ስኪል ሊኖራችሁ ይገባል። ሁለተኛ ላይ ማወቅ ያለባችሁ ምስጥር ምንድን ነው? ኦንላይን ስራ እንዴት ነው የሚሰራ ፕሬድ በቃ የኦንላይን ስራ ሲባል መቶ ሺህ ብር የሚሆን አስር ብር የሚሆን መቶ ሚሊዮን የሚሆን የፈለገውን ያክል ይሁን፣ እንዴት ነው የሚሰራ የሚለውን ነገር ጠይቁት ራሳችሁ። እነዛ የሚናገሩትን ሰዎች ብቻ ሳይሆን እናንተ ሪሰርች አድርጉትና ጠይቁት። ለምሳሌ እዚህ ላዩት ይሄ ፎሬክስ ትሬዲንግ ነው፣ ትሬድ የሚያደርግበት ነው። ይሄን እንደምታዩት ማለት ነው ፎሬክስ ትሬዲንግ እዚህ ላይ ነው ትሬድ የሚያደርገው ትሬድ ሳደርግ ስለ ይሄ ፎሬክስ ትሬዲንግ እንዴት እንደምሰራ ካላወቁት ምንም አይነት ትሬድ ሊያደርጎ አልችልም። ስለዚህ መጀመሪያ ምንድሮ ማወቅ ያለብኝ ስለ ትሬዲንጉ ማወቅ ያለብኝ የተወሰነን ነገር እውቀት ሊኖረኝ ይገባል። እውቀቱን ሳይኖረኝ ፎሬክስ ትሬዲንግ ላይ በኢቤስ አይታችኋል። ኢቤስ ቅርብ ጊዜ አቢ ማርሻል የሚባል በፎሬክስ ትሬዲንግ ሚሊዮኔር የሆነ ሰውን አቅርቦ ነበር። አይታችሁ እንደሆነ ብዙ ሰው ያንን ሁሉ ገንዘብ በፎሬክስ ትሬዲንግ ይገኛል ወይ የሚለው ጥያቄ ሆኖበት ነበር። ያ ነገር ጥያቄ የፈጠረው ምንድን ነው? ስለ ፎሬክስ ትሬዲንግ ብዙ እውቀት ስለሌለን ነው። ሁላችንም ያንን ያለነው እውቀት ምንድን ነው? ፎሬክስ ትሬዲንግ ገንዘብ እንደሚያስገኝ እናቃለን። ገንዘቡ ግን እንዴት ነው የሚገኘው ከፎሬክስ ትሬዲንግ የሚለው ነገር አናውቅም። ስለዚህ ያ ሰውየው ያንን አክል ገንዘብ ሰራበት አሰራበት እኛ የሚናውቀው ጉዳይ የለንም። ስለዚህ ለአንድ ስራ ላይ ኦንላይን ስራ የተኛውም ኦንላይን ስራ ይሆን ስለሱ ትንሽ ቢሆን እንዴት እንደሚሰራ ማወቅ ያስፈልገናል። ይሄንን ምን ማድረግ ያለባችሁ፣ ሪሰርች ማድረግ ያለባችሁ። እኔ ሪኮመንድ አደርጋቸዋለሁ ከአሁን በኋላ ከራሴ ስኪል ተነስቼ ማለት ነው። እንዴት ነው የኦንላይን ስራ የሚሰራ የሚለውን ነገር በደንብ ማጥናት ያስፈልጋቸዋል። ከዛ በኋላ ስኪሉን ታገኙታላችሁ፣ እውቀቱን እየጨመራችሁ ትመጣላችሁ። እንዴት የሚለው ነገር ከመጣ እስኪሉን ትንሽ ብትሆን እየጨመራችሁ እየጨመራችሁ ትሄዳላችሁ። ከዛ ገንዘብ ማግኘት ቀላል ነው የሚሆንላችሁ፣ እነዚህን አራቱን ካወቃችሁት። ሶስተኛ ደግሞ ማወቅ ያለባችሁ ነገር ፌክ እና ሪል የኦንላይን ስራዎች አሉ የተለያዩ አፖች አሉ ዌብሳይቶች አሉ ፌክ አፖች አሉ ፌክ ዌብሳይቶች አሉ ፌክ የኦንላይን ስራዎች አሉ ከነዚህ መካከል የትኛው ነው እውነተኛው የትኛው ነው ፌክ ወይንም ደግሞ ስካመር የሆነ ስለዚህ እነዚህ መለየት ነው ለተለዩበት የምትችሉት የተለያዩ መስፈርቶች አሉ ከነዛ መካከል አንደኛ የተለያዩ ዌብሳይቶች አሉ። እኔ ዲስክሪፕሽን ስር አስቀምጥላችኋለሁ ሊንኩን በሱ ቼክ ማድረግ ትችላላችሁ። ያ አፕ ትክክል ነው ወይስ ትክክል አይደለም የሚለውን በነዛ ዌብሳይቶች ላይ ገብታችሁ ዩአርኤሉን አስገብታችሁ የዛን ዌብሳይት ወይንም ደግሞ አፕ በቀጥታ ያ ውሸት ነው ወይስ ውሸት አይደለም፣ ያ ሪል ነው ፌክ ነው የሚለውን ነገር መለየት ትችላላችሁ። ስለዚህ እናንተ የተኛውን የኦንላይን ስራ ስሰሩት ትክክለኛው የተኛው ነው ትክክል ያልሆነ የተኛው ነው የሚለውን መለየት ያስፈልጋል። ይሄ አፕ ይሄን ያክል ያስገኛል ብላችሁ ወደዛ ስትሮጡ ያንን ገንዘብ ለማግኘት ሲትሮጡት እውነተኛ ካልሆነ ያ ገንዘብ ይቆጥራል በሲስተሙ ላይ ይቆጥራል። በነገራችን ላይ አንድ ልጅ አለ፣ ትላንትና የሆነ ስክሪንሾት አድርጎ ላከልኝ። የሆነ አፕ ማለት ነው ሺህ ዶላር ማስራት ትችላለህ ይላል አፑ ላይ ከዛ አፑን ገብቼ ሲፈትሾ ምንም አይነት ከዚህ በፊት የተሰራበት ነገር የለም ምንም ነገር አልተሰራበትም። ስለዚህ ምንድነው እዚህ ላይ ሌላቸው የፈለግኩት ትክክለኛ ያልሆነ ነገር ያ ገንዘብ ተጠራብላችሁ ያንን ገንዘብ እየፈለጋችሁ ከምትውሉት የትኛው ነው ከሰዎች ማጣራት ትችላላችሁ። ዌብሳይት ላይ ገብታችሁ ሰርች አድርጋችሁ ማጣራት ትችላላችሁ። በተለያዩ መንገድ ኤአይ ደግሞ መጥቷል። በአሁኑ ጊዜ የፈለጋችሁትን ነገር ቢጠይቁት ይሰጣችኋል፣ እውነተኛውን ማለት ነው። ስለዚህ በእንደዚህ ነገር ሪልና ፌክ መለየት ያስፈልጋል ማለት ነው። አራተኛ ላይ ማወቅ ያለባችሁ ደግሞ የኦንላይን ስራ እንዴት እንደሚሰራ ካወቃችሁ፣ ትንሽ የስኪል ከኖራችሁ፣ እንደዚህም ደግሞ ፌክና ሬል ከለያችሁት ከዛ የሚያገኘው ገንዘብ በምንድን ነው የሚያወጣው? የሚለውን ነገር ነው ማወቅ ያለባችሁ። ለምሳሌ እንደ ዛሬ በነገራችን ላይ አሁን እዚህ ላይ ስለከፈትኩት ነው ይሄን ማሳያችሁ። ለምሳሌ እኔ እዚህ ላይ ፕሮፊት ማገኙ የሚከስሮ ማለ ፎሬክስ ትሬዲንግ ባይዞ አምሳ በአምሳ ነው ታገኛለ፣ ትከስራለህ። እዚህ ላይ ያገኘሁትን ፕሮፊት እንዴት ነው የማወጣው? በምንድን ነው የሚያወጣው ከዚህ ያገኘውትን ፕሮፊት እንዴት ትሬድ አድርጌ ከዚህ ያወጣውትን እንዴት ነው ማውጣት የሚችሉ የሚለው ነገር ካላወቁኝ፣ የኦንላይን ስራ ማስራቱ ምን አስፈለገኝ? ስለዚህ መጀመር አራተኛ ላይ ማወቅ ያለባችሁ የሰራችሁትን የኦንላይን ስራ ትንሽ ስኪል ከኖራችሁ፣ እንደዚህም ደግሞ ስለ ኦንላይን ስራ እንዴት እንደሚሰራ ካወቃችሁ፣ እንደዚህም ደግሞ የኦንላይን ስራ የተኛው ነው ፌክ የተኛው ነው ሪል የሚላችሁ ለይታችሁ ካወቃችሁ፣ አሁን የሚመጣው ምንድን ነው ከዛ የማገኘውን ገንዘብ በምን አይነት ፕላትፎርም ነው የሚያወጣው፣ ወይም ደግሞ በምን አይነት መንገድ ነው ከዛ ፕላትፎርም ያገኘውትን ገንዘብ ማውጣት የሚችሉ መጠቀም የሚችሉ የሚለውን ነገር የግድ ማወቅ አለብኝ ማለት ነው ስለዚህ እናንተ እነዚህን አራቱም መሰረታዊ ነገሮች ከመለሳችሁ የትኛውም የኦንላይን ስራ ላይ መስራት ትችላላችሁ። ለምሳሌ ዩቲዩብን እንውሰድ። አንድ ዩቲዩበር ዩቲዩበር ለመሆን የሚያስፈልገው ምንድነው? ስለ ዩቱብ ትንሽ የእውቀት ሊኖረው ይገባል። እንዴት ዩቱብ ቻናል ክሬት ማድረግ እንደሚችል እና ማስተካከል ያለባቸው ሴቲንጎች አሉ ዩቱብ ላይ እነዛ ነገር ማወቅ አለበት። ከዛ ዩቱብ ቻናሉ ላይ እንዴት አድርጎ ቪዲዮ መጫን እንደሚችል እና ቪዲዮውን እንዴት ኤዲት ማድረግ እንደሚችል የግድ ማወቅ አለበት። ከዛ በኋላ ደግሞ የጫነውን ቪዲዮ እየጫነ እየጫነ ሲሄድእና ከዛ ቪዲዮ ገንዘብ ለማግኘት ወይንም ደግሞ ከዛ ዩቱብ ቻናል ገንዘብ ለማግኘት የግድ የዩቲዩብን ሕግና ስርዓት መሟላት አለበት። ያንን ካሟላ በኋላ ወደ YPP ወደ ተባለው ቦታ ይገባል። ሞኒ ከሆነ በኋላ የሱ ዩቱብ ቻናል ገንዘብ ማስራት ይጀምራል። ያንን ገንዘብ ደግሞ በምንድን ነው የሚያወጣው? በአድሰንስ አካውንት በኩል ነው። አድሰንስ አካውንት ላይ ደግሞ የራሱን የባንክ አካውንት ሊንክ ያደርጋል። ከዛ በአንድ ወር ውስጥ የሰራው ገንዘብ መቶ ዶላር ከሆነ ወደ ራሱ ምን ይገባል ማለት ነው ወደ ራሱ አካውንት ይገባል ማለት ነው ይህንን ፕሮሰስ ካላወቀ ግን ዩቱበር ሊሆን አይችልም ማለት ነው ስለዚህ ይህንን ፕሮሰስ ያወቀ ሰው ግን ዩቱበር መሆን ይችላል ማለት ነው እንደ ምሳሌ ነው ያነሳውላችሁ ስለዚህ ከአሁን በኋላ ስለ ኦንላይን ስራ የተለያዩ አይነት መረጃዎችን እና ትምህርቶችን ከኔ ማግኘት ትችላላችሁ ስለዚህ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራብ የተሰንቦሆን እንዳትረሱት። የዛሬውን እዚህ ላይ ጨርሻለሁኝ። እንደ ተጠቀማችሁበት አልጠራጠርም። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰራ ቆየን።